መሶብ የአንድ ማዕከል አገልግሎት መነሻ ሀሳቡ የተደራጀበት መንገድና ለዜጎችና በአጠቃላይ ለሀገር የሚያስገኘው ፋይዳ ሲታይ፣ መሰረታዊ የብልጽግና ፓርቲ እሳቤዎች በተግባር የሚታዩበት ነው። የመጀመሪያው የመደመር እሳቤ ነው። የተለያዩ ተቋማት እና አገልግሎቶች በአንድ ጣሪያ ስር በማሰባሰብ ማለትም ሲነርጂ ኦፍ ሰርቪስ በመፍጠር ተቋማት በተናጥል ጥረት ከሚያሳኩት በላይ የተሻለ ውጤት ውጤትና ፋይዳ የሚያስገኝ ነው። ይሄ የመደመር እሳቤን መሰረት ያደርጋል። በተጨማሪም መሶብ የአንድ ማዕከል አገልግሎት የተደራጀበት መንገድ በነበረው ላይ መገንባት ነው የነበረው ላይ የሚጎለውን ሞልቶ ሌሎች አስፈላጊ ጉዳዮችን አሟልቶ መሄድን መሰረት ያደረገ ነው። የማህበረሰባችን አገልግሎት የመስጠት ሂደት እጅግ በጣም ከፍተኛ ነው። ቅሬታ ይነሳ ስለነበር እነዚህን ቅሬታዎች ለማስወገድ ታስቦ ሁሉም ተቋማቶች ወደ አንድ ተቋማት መጥተው አገልግሎት የሚያገኘው አካልም በአንድ ተቋም ላይ ሙሉ መረጃዎች ላይ እንደሚመለስበት ቅሬታ ቅሬታ አፈታት ስርዓቱ በራሱ እጅግ በተቋም ውስጥ የተመለከተነው ሂደት እጅግ በጣም ውጤታማ ነው ብለን ነው የምናስበው። አገሪቷን ማዘመን የመሰለ ነገር ስለሌለ ትልቅ ነገር ነው ብዬ አምናለሁ። ምክንያቱም ሁሉም በየግሉ ላሉት ተቋማት በየግል ሄዶ ብዙ ነገሮች ላይ ኦንታይም የማያገኝበት ጊዜ ነበረ። አሁን ግን ሲስተሙ ላይ ኦንታይም እንዲያገኝ የሚያደርገው ማንነት አለ። ምክንያቱም እንደ እንትን ስታስበው እንደ ፖለቲካል ፓርቲ ምንም እንኳን ተፎካካሪ ብንሆን ጥሩ ጎኖችን ኦልዌይስ አፕሪሼት መደረግ አለበት። አንደኛ በጣም ዘመናዊ ነው። ሁለተኛ ብዙ ሕዝብ ጉዳዩን ለማስፈጸም ሲንከራተትበት የነበረው ተቋማት ወደ አንድ ማዕከል ወደ አንድ ቋት ሰብስቦ አምጥቶ ከድካም ከገንዘብ ከመንገላታት እረፍት ረፍት የሚያገኝበት አሰራር የገነባ ተቋም ነው የሆነ